ሰላዋት እና ክቡራን ወደ መድረኩ ሞቅ አድርጋችሁ ተቀበሏት። በዳና ተከታታይ ቲቪ ድራማ ላይ ነው የምናውቃት ቤዛን፣ ባካችሁ ሞቅ አድርጋችሁ። ቤዛ ቤዚ፣ እስኪ ያረፍ በይ። አእምሮ ባታል አይደል እንዴ? መታሰር ያሳምራሉ ወይ? እንደዛ ከሆነ እንግባ እንዴ? ልል ነበር በጣም ቀላል አልሽብኛል። ባለፈው ካየሁሽ እንዴት ነበረ? እንክብካቤ ጥሩ ነበር ማለት ነው? ጥሩ ነበረ፣ ጥሩ አቀባበል ነበረ። አንቺ ደግሞ በጣም ዝነኛ ስለነበርሽ ወደ እስር ቤት ስትሄጂ የነበሩት እዛ ታራሚዎቹ የተለየ አቀባበል ያደርጉልሻል ብዬ አስባለሁ። በጣም በጣም ደንግጣውም ነበረ፣ ደስ የሚልም አቀባበል ነበረ። እንዴት ነው የሻማ የሚባለው ነገር ወንዶቹ ጋር እንዳለ ሰማለሁ። ሴቶቹ ጋር የሻማ አለ እንዴ? ማለት የሆነ ዘፈን ዘፈኝ፣ ወይ ቀልጂ ምናምን ነገር አለ ወይ? እሱ ነገር ድራማ ላይ ነው። አይ ቲንክ ወይ አላቅም፣ እንጂ በጣም በሀዘን ነው የሚቀበሉ። ሊያረጋጉ ይሞክራሉ። ስለ ራሳቸው ይነግሩሃል። የኛ ከባድ ነው፣ ልትጽናኝ ይገባል ትንሽ ጊዜ ነው ምናምን ያሉኝ እና በጣም በሚገርም ፍቅር ነው የተቀበሉኝ። እንጂ እንደዚህ አይነት ነገር አልነበረም። እንደው ምን እኔ ነኝ ሻማ አገባብሽ ላይ ብዙ የመገናኛ ብዙሃን አሁን ፌስቡኩ ምኑም ምኑም ላይ የተለያዩ ነገሮች ሲወሩ ነበር። እና ቤዛ በትክክል ምን አድርጋ ነው የታሰረችው? እኔም አላውቀው። አዎ፣ የተከሰስኩት የቼክ ማታለል ተባብረሻል ተብዬ ነው። ይሄ ነገር የተፈጠረው ሁለት አመት ከሰባት ወር በፊት ነው። ቆይቷል። ብዙ ምንድን ነበር የተፈጠረው? የተከራየሁት መኪና ነበረ ለዛ ስከራይ ማስያዣ ቼክ አራት ሺህ ብር ጽፌ ያለው፣ የራሴን ቼክ። ከዛ መኪና ጊዜውን ሲጨርስ፣ እኔ መኪናው መመለስ አልቻልኩም ነበረ። እህቴ ሆስፒታል ገብታ ነበረ ትንሽ እህቴ፣ ነፍሷን ይማረው። ከዛ ሊጠይቁ የመጡ ጓደኞች የነበሩ ሁለተኛ ተከሳሽ ማለት ነው። እነሱን መኪና መልሶ ቼኩን እንዲቀበል ላኩት። ሲጀመር እኔ ማንኛውም ሰው እንዲህ አስቡበት ሰው ይጎዳል ብዬ የማስብ ልጅ አልነበርኩም፣ በዛን ሰዓት እና ስልካቸው ልጆቹ መኪናውን መለሱ። ሰውየው የኔን ቼክ እኔ የጻፍኩትን ቼክ አልያዘም ነበረ እና ተቀያሪ አራት ሺህ ብር ቼክ ጻፈላቸው። ጻፈላቸው ካሽ ለእኔ ሊሰጡኝ ማለት ነው፣ አልመጣም። በዛ መሀል ብዙ ነገር ተፈጠረ። ከዛም በኋላ ፖሊስ ጣቢያ ብቻ፣ በመሀል ብዙ ነገሮች ተፈጠሩ። አሁን ይሄ ነው ይሄ ነው ማልልህ ነገሮች ማለት ነው። ከዛ ከሰዎቹ ጋር ልጆቹን ማግኘት አልቻልንም። በስልክ ጓደኞቼ እንደምንም ያሉበትን ቦታ ፈልገን ምን ብለን ተያዙ ፖሊስ ጣቢያ ሄድን። ሙሉ ለሙሉ ተጠያቂ ያደረጉት ልጆቹን ነው። በትክክልም እኔ ተጠያቂ የሚሆነው ለምን ከራሲ ያለፈ ሰውን እንዲጎዳ ያደረኩት እኔ ነኝ። በደንብ ሲብራራ አራት ሺህ ብር የሚል ቼክ አንቺ ጻፍሽ። አራት ሺህ ብር እኛ የሰማ ነው። እንዴት ሆኖ መሰለሽ ከፊት ሁለት ጨምራበት ሀያ አራት አረገች ነው እኮ ጨርስል። ነው ምክንያቱም እኔ የሰማሁትና ነገር ልክ ነው።

ሁሉም የታሰበበት ነገር እንደሆነ የማውቀው ልጆቹ እጅ ከገባ በኋላ ነው። ቢሆንም ግን ነገሮቹ ፖሊስ ጋር ከደረሰ ልጆቹ ከተያዙ በኋላ ከሳሾቼ በነገራቸው ወዳጆቼ ናቸው። ያው መኪና አከራይም ሲሆን ጓደኛ ነው የምትሆነው፣ እና እኔ እንድጠየቅ ፍላጎት የላቸውም። ግን ሙሉ ለሙሉ ለምን ላክሻቸው ከዛም በኋላ ወጥቶ ነገሮችን አልተከታተልኩኝም ነበረ። ከሰዎቹ ጋር ግን የጠፋባቸውን ብር ከነካሳው ሰጥቼ ጨርሻለሁኝ። ከዛ በኋላ አቃቤ ሕግ ነው ያለቀቀው። ጉዳዩ አልተከታተልኩም። ፍርድ ቤት ብዙ ሁለት ዓመት ከሰባት ብዙ ነው ብዙ እየሄድኩኝ ቼክ አላደረግኩም ወይ ፍርድ ቤት ቀርቻለሁ። ብዙ ነገር ነበረ በማሉ ያ ሁሉ ሆነ። ቢሆንም ጥፋተኛ ነሽ ተብዬ እገብቻለሁ። ትክክል ነው ጥፋተኛ ነኝ። የሰው ቼክ፣ የሰው ንብረት አሳልፌ መስጠት አልነበረብኝም። ራሴ ነበርኩ ነገሮች መጨረስ ያለብኝ። ላጠፋሁት ጥፋት ተቀጥቻለሁ። መቀጣት ያለብኝ ብዙ ዋጋ ከፍያለሁ። በዛ ቤተሰብ ጥለ ብዙ ነገር ትተ እኔ ያለሁበትን ቦታ ያኔ ታውቃለህ። አሁንም ያለሁበትን ቦታ ታውቃለህ። ይሄው ሁሉ ነገር በገዛ እጄ። በጣም በዛ ችብር ማጥፋት የምፈልግ ሰው አይደለውም። እየሰራው ያለው ልጅ ነኝ። ባልሰራ እንኳን ለእኔ የሚያንስ ቤተሰብ አይደለም ያለኝ። ይሄ ነገር ተፈጥሯል በአጠቃላይ። ሰይፍዬ ታዲያ አድናቂዎችሽን በዚህ ነገር ያዘኑብሽን ምን ማለት ትፈልጊያለሽ? መቆም እችላለሁ? እሺ የተፈጠረው ነገር ተፈጥሯል። ከኔ የሚጠበቅ ነገር አይደለም ሁሉም ነገር ሁሉንም እግዚአብሔር ነው የሚያውቀው። ቢሆንም ግን በጣም የሚወደኝን የሚያከብረኝን ህዝብ ተመላልሶ የጠየቀኝንም ህዝብ አመሰግናለሁ፣ ይቅርታ የምጠይቅ ከይቅርታ በላይ ምንም የለም። ምክንያቱም አሁን ሩሲያና ቱርክ እንኳን እውነት ሩሲያ ያለችው ይቅርታ ጠይቀኝ ነው። ሌላ ነገር ይቅርታ ማለት ማንኛችንም ብንሆን እናጠፋለን፣ ግን ትልቅነቱ የቱ ጋር እንዳለ ታውቂያለሽ? ይቅርታ መጠየቁ ላይ ነው። ምናልባት ከአንቺ የምንማረው ነገር አሁን ለምሳሌ ቼክ ነገር ላይ ከከተማችን ነገር በአጠቃላይ ስታዩ ከቼክ ጋር በተገናኘ ብዙ ችግር አለ እና አንቺ ውስጡ ነበርሽና ይሄንን ልትማሩ ይገባል፣ እኔ በሄድኩበት መንገድ እንዳትሄዱ የምትይው ነገር ካለ እሱ። ቼክ በጣም ከባድ ነው። ሰው ጥሩ ነገር ስራ የሚያቀልል ነገር ሲያመጣ ሊያበላሽ ደግሞ ብዙ የሚያስብ ሰው አለ። መታሰር በጣም ከባድ ነገር ነው። ከምለው በላይ ቤተሰብን ጥለ ነው የምትታሰር። ስራህን ብዙ፣ ሞራልህን ብዙ ነገር ወደዛ ላይ ለመግባት እጅግ በጣም ቼክ ላይ ጥንቃቄ እናድርግ። ማንኛውም እንቅስቃሴያችን ላይ ጥንቃቄ እናድርግ። በእኛ እኛ አድርገ ነው ብቻ ሳይሆን ከሰው ጋር ባለ ንክኪ ተጠያቂ የምንሆንበት ብዙ ነገር ሊፈጠር ይችላል። ይህንን ደግሞ ከእስር ቤት ስላለውም ነገር ከኔ በላይ ማንም ሊናገር አይችልም። ከባድ ነው እና በማንኛውም ነገር ላይ ጥንቃቄ እናድርግ። ፍርድ ሂደቱ ላይ እስኪ ልመልስሽ እና ተዋናይት ቤዛ ለስድስት ወር ወደ እስር ቤት ትገቢያለች ተብሎ ተመታመዶሻው ምንድን ነው ድራማ አይደለም። መቼም በዛ ሰዓት ምንድን ነው ሰማዩ እና መሬት የሚሆነው። መጀመሪያ ጥፋተኛ ተብዬ ነው የገባሁት። መጀመሪያ ከመፈረዱ በፊት ጥፋተኛ ወደ ማረሚያ ቤት ተባልኩኝ። ያኔ ያለውን ስሜት ልነግር አልችልም። እኔ እስር ቤት እጠላለሁ። መጀመሪያ አካባቢ ከይዙ እንደተፈጠረ ሁለት ቀን ታስሬ ያለውኝ ካሳንቺስ እና በዛ በኩል አላልፍም ነበረ በካሳንቺስ በኩል በጣም ያስፈራኝ ነበር። ሁለቱ ቀን ደግሞ በምንድን ነው? መጀመሪያ በዋስ እንድትወጣ ሁለት ቀን? አዎ እሺ፣ እስከሚጣራ ድረስ ሁለት ቀን ታስያለሽ። እና ያቺ ሁለት ቀን ራሱ ዳገት ሆኖብሻለች። ስድስት ዝወር ሲባል እግሬ ቄጠማ የኔ አይመስለኝም አላቅም። በጣም እንቀጠቀጣለሁ። ሲጀመር አቋቋሚ ልክ አልነበር፣ እንዲህ ተደግፌ ነው የቆምኩት። የልጁን ስሰማ ማለት ነው፣ የሁለተኛ ተከሳሽ እሱ አንድ አመት ከስምንት ወር ነው ምናምን የተፈረደበት ስሰማ በጣም ነው የደነገጥኩት። በዛ ላይ ቤተሰቤ ከኋላ የሆነ ከጮሁ ወይ የሆነ ነገር ካለው ይጨመርብኛል የሚል ሀሳብ አለ እንደገና ማረሚያ ቤትም፣ አይ አንቺ ገደብ ነው ችግር የለውም በቃ አታልቅሽ ምናምን እያሉኝ ስለነበር ተስፋ አድርጌ፣ ያለው በብዛት በገደብ የሚለቀቁ ልጆች አሉ፣ ከቼክ ጋር በተያዘ ጉዳይ ማለት ነው። ያንን ስለማስብ ስድስት ወር ስድስት ዓመት የተባልኩ ነው የሚመስለው። በቃ ግን ታዋቂነት ይጠቅመኛል መቼም ጨክነው አያስሩኝም ብለሽ አላሰብሽም? አይጨክኑም ብለሽ አይጨክኑም ብዬ አስቤ ነበረ መጀመሪያ አካባቢ ጥፋተኛ ተብዬ ከገባ በኋላ ግን እዛ ብዙ አይነት ሰው አለ ታዋቂም ይኖራል። ብዙ አይነት ሰው አለ ታዋቂም ይኖራል። ስለዚህ ለእኔ እንደማይራሩ ገባኝ ማለት ነው ሁሉም ሰው የሕግ ከሕግ በላይ ማንም ከሕግ በላይ ማንም ሰው ሊሆን አይችልም። ምን አይነት ሰዎች ነው? አንዳንዴ ኪነ ጥበብ ሰው ሆነሽ እስር ቤት ስትገቢ የተለያየ አይነት ታሪክ ያለው ሰው አለና አንድ ወዳጅ የታስሮ ወጥቶ ፈላስፋን የሆነው ፍልስፍና የህይወት ፍልስፍና። የተለያዩ ሰዎችን ነው የምታገኙና ምን ምን አይነት ሰዎችን አገኘሽ? እንደውም አንዳንዳይ እኛ ስራ ላይ ብዙ ልንሰራባቸው የምንችላቸው ታሪኮች እስከ ዛሬ አልተሰሩም ነው ያልኩት። ለምን እያንዳንዱ ሰው የሚገራርም ታሪክ አለው። እያንዳንዱ ሰው በጣም ብዙ ውጣ ውረድ እያየ ሰው ነው ያለው። እዛም ብዙ አይነት ሰው አለ። በቃ እኔ እኔ በተለይ እኔ ካሳለፍኩት ህይወት አንጻር በጣም በቃ አዲስ ነገር ነው የሆነብኝ። አዲስ ነገር በጣም ይከብድ ነበረ። እንደው በስድስት ወር ነው የምትፈችው እና ቤዛስ እስኪ የእኔን ታሪክ ፊልም ስሩት ወይ ድራማ ስሩት ብሎ ያማካሪ ሰው የለም። ሁሉም ሁሉም ነው ሊያወራኝ። አሁን ብዙ ስክሪፕት ይዘሽ ነው ያወጣሽው። እግዚአብሔር ይመስገን። በጭንቅላት ስለዚህ መጽሐፍት አይቻልም። ስለዚህ እንደው የሆነ ከእስር ቤት ይዘሽ የወጣሽ በሚገባ ራሴ ፕሮዲዩስ የማደርጋቸው ስራዎችም ላይ ሌሎች ስራዎችም ላይ የማካትት ይመስለኛል። ከዛ ውጭ ደግሞ የስም ስብራት አለ። ከወጣሽ በኋላ ለምሳሌ አሁን የህግ ታራሚ የሆነች ጨርሰሽ ነው የወጣሽው፣ ወደ መደበኛ ህይወት ለመመለስ እዚህ ጋር የተሰበረ ነገር አለ እና መንገድ ላይ የሰው አቀባበል ምናምን አንዳንድ ሞራል የሚነካ ነገር አያጋጥም? አለ በሚገባ አለ። በጥሩ መንገድ ነው ወስደው። እኔ ማረሚያ ቤት በመግባታዊ በጣም ትልቅ ነገር ይዤ እወጥቻለሁ። በጣም ትልቅ ትምህርት ከዚህ በኋላ ላለው ህይወት የሚጠቅመኝን ነገር ይዤ ወጥቻለሁ። እግዚአብሔርም ይህን ስለፈቀደ ነው እንደገባ ያደረገኝ ወይ መንገዴ ውስጥ ይህን ነገር ያመጣው፣ ያ ያጽናናኛል። ከዛ ውጭ ሰው አዎ ይላል፣ ብዙ ነገር ይለኛል። በጣም ደስ ብሎትም በጣም እልልል ብሎ እንኳን ተፈታሽ በጣም አዎ የሚላለ እሺ ቼክ የሚል ደግሞ አለ በቀኔ ሜላለ የተለያየ ሰው አለ። እኔ ራስኮ ቼክ ጣልኩት። ከዛ በኋላ ቼክ የሚባል አሁን አልጠቀም አሁን አርሰናል ፒተር ቼክ የሚባል በረኛ አለ፣ እንደት እንደሚያስጠላት፣ እን ልክ እሱ ኳስ ይስ ቼክ ነዋ የሚለው አትይውት ሁሉ ላይ ነው። ካሁን በኋላ በቼክ ላተገበያይ ነው። ይከብዳል። ለምን ምንም ነገር ሊደረግ አሁን ያንን ማሰብ አችልም። እንደዚህ ይደረጋል ብለው ማሰብ አችልም። ስለዚህ ምን ነገ ምን ሊፈጠር እንደሚችል አላቅም። በዛ ላይ እኔ ሁሉን እስሩንም ምንም ስለቀመስኩት ከሌላው የተሻለ ፈራለሁ፣ ጠንቀቀም ጠንቃቃም መሆናለሁ። ካሁን በኋላ ብዙ ነገር ተመረሻል ብዬ አስባለሁ። ወደ ወደ ወደ ስራው ለመመለስ ትንሽ አላስቸ- አሁን ጀመርሽ? ቀረጻ ምናምን በደንብ ሰኞ ወጥቼ ሀሙስ ዕለት ነው የጀመርኩት። ዋው ተፈላጊ ነሻ። በሚገባ ስለዚህ ናፍቆሽ ነበር ካሜራ በጣም ሰው ሁሉ አባረሽ አንቺ ብቻ ተቀረሽ። እኔም ብቻ እንዳሰብኩት ፍሬ አልሆንኩኝም እንደ ሌላው ጊዜ አልሆንኩኝም። ትንሽ አላቅም፣ የሆነ ነገር ብር አለ የሆነ ነገር ይመስለኛል። እንደዚያ አልሆንኩም ምናልባት የዳና አለቃይም ብጠይቀው ውይ ይላል። ምናልባት የበፊቷ ቤዛ አይደለሽም ሲሉኝ ነበረ አብረኝ የሚሰሩት እነ ጆኒ ምናምን። አክቲንግሽም ነው እንደ ታሰረው እያሉኝ ነበረ ታለንትሽም ታሰረ እንዲ ለነገሩ። ከዛ ጊዜ በኋላ ወዲያው የመመለስ የሚከብድ ይመስለኛል ሰይፉ። አንድ ቦታ መቀመጥ እኮ በጣም ይከብዳል። እንኳን አራት ወር እስር ቤት ውስጥ በጣም ከባድ ነው። ለእኔ በተለይ በጣም ከባድ ነው። ብዙ ውስጥ የምትሰማቸው ነገሮች አሉ የሰው ነገር ያስጨንቃል ብዙ ነገር እኔ በተፈጥሮ ደግሞ ቶሎ አዝናለሁም ቶሎ ደሰታለሁም እና አሁን እንደ በፊቱ አይነት ነፃ ለመሆን ትንሽ የሆነ የሚይዘኝ ነገር አለ ግን ከአሁን በኋላ እንደ እግዚአብሔር ፍቃድ ነገሮች ይፍታታሉ ብዬ አስባለሁ አንደኛ ለሁሉም ሰው ይቅርታ ጠይቀሻል ሁለተኛ ይመስለኛል የሆነ መተንፈስ የምትፈልጊው ነገር ነበረ። ያንን ለመተንፈስ ከቻልሽ ነገሮች ወደ ቀድሞ ቦታቸው ይመለሳሉ ብዬ አስባለሁ። ህዝቡ ውስጥ ተቀብሎሻል። እስኪ ሞቅ አረጋችሁትና፣ ልታሰር እንደ እንድል እንግዲህ ነፃ ሰው ሆነሽ በጉም ለመላው አድናቂዎችሽ በይቅርታውም ተመልሰሻል። በአዳዲስ ስራዎችም የኪነ ጥበብ አፍቃሪው እንደምታስደስት ተስፋለኝ። አንቺ ላይ ደረሰው ነገር ብዙዎችን ያስተምራል ብዬ ያስባለው፣ ቼክ ላይ መፈረም ብቻ አይደለም ህጋዊ መሆን በማንኛውም መንገድ አስደሳች ነገር ነው። ንጹህ ህሊና ምቹ ትራስ ነው ይባላል እና ከዛ አንፃር በእያንዳንዷ እንቅስቃሴ የምናደርጋትን ነገር በጥንቃቄ እንዲሆን ህግ የሚያቅሰውን ማማከር አንዳንድ ከባድ የሆኑ ነገሮች ላይ ህግ የሚያቅሰው ማማከር የከፋ እንዳይሆን ያደርጋል። ከዛ ውጪ በጣም ጥንቃቄ የሚያደርግ በጣም አንዴ ከሆነ በኋላ የሚመለስ ነገር የለም። ስለዚህ ከኔ ተማሩ ነው ምለው። አመሰግናለሁ እኔም እንግዲህ ቤዚ ቤዚ ያው እንኳን ለዚህ አበቃሽ ብዬ እዚህ ድረስ ጠርቼ ነው የጠየቅኩሽ ሞካርጋ